ሰላሙ አለይኩም ወረህመቱላሂ ታላው በረካቱ ውድና የተከበራችሁ የነኢምቶ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለው እኔ ደህና ነኝ። እንግዲህ ይሄ ድንች ነው። ድንች ነው፣ ልጣጩ ይሄ ነው። ልጣጩን ባትጥሉትም በደንብ ብጥፍ ባርጋችሁ ጥርት እስከሚል አጥባችሁ ግን እዚህ ጋር ቅመማ ቅመም ብትጨምሩበት ጥሩ ነው፣ በጣም ያጣፍጠዋል ድንቹን ለማለት ነው። እንደዚህ ቅመማ ቅመሞቹን ቅንዶ፣ በርበሬውን ከሙኑ ምኑን ጨምራችሁ ከዛ መጥበስ ማለት ነው ከዚ በዘይት በንጹህ ዘይት መጥበስ ነው ላችኋለሁኝ። ጥሩ ሀሳብ ነው ብዬ ስላሰብኩኝ ነው ለእናንተ ሼር ማደርግላችሁ። ጨውም ጨምሩበት በዛው ላይ ለድንች ስለሆነ ትንሽ ዘይቱን ከዛ ብታደርጉት በጣም ጥሩ ነው፣ አሪፍ ነው።